ሰላም ጤና ይስጥልን፣ እንደምን አላችሁ። ይህ በምስሉ ላይ የምትመለከቱት ቢሾፕ ተካ በቀለ ሲባል ይህ ግለሰብ በዳላስ በምትገኘው የአፖስቶሊክ ቸርች ፓስተር ሲሆን፣ እንደምትመለከቱት ይህ ግለሰብ በአፖስቶሊክ ቸርች ባለቤትነት የነበረውን ቤተ ክርስቲያን ወይንም ደግሞ የቤተ ክርስቲያን ይዞታ የሆነውን መሬት ወደ ራሱ ስም በማዞር ይህንን አይነት የማጭበርበር ድርጊት ማድረጉን ዛሬ በዚህ ዕለት ይፋ ሆኗል። ይህ ግለሰብ የቢሾፕ ተክለ ማርያም ገዛህኝ የቅርብ ዘመድ ሲሆን የቢሾፕ ተክለ ማርያም የቀድሞ ባለቤት የነበረችው እህት እርቅነሽ፣ እሷ የእህት ልጅ ሲሆን በቢሾፕ ተክለ ማርያም ወደ ኦርዲኔሽን እንደመጣ ይታወቃል። እና ይህ ግለሰብ በቤተ ክርስቲያን የነበረውን ንብረት በራሱ ስምና በባለቤቱ ስም በማድረግ ይህንን አይነት የማጭበርበር ስራ ማድረጉን በዚህ አይነት ማረጋገጥ ይችለናል። በዚህ እንደምትመለከቱት በምስሉ የቤተ ክርስቲያኒቱ ይዞታ የነበረው ይህ መሬት የት ይገኛል? መቼስ መጀመሪያ ጀምሮ ማለትም ከኖቬምበር 1995 አሁን እስከ አለበት ማለትም ከሴፕተምበር 2024 ጀምሮ ባለቤትነቱ በቢሾፕ ተካ በቀለና በሚስቱ ስም ሲሆን ይህንን መሬት እንግዲህ ቤተ ክርስቲያኒቱን በማጭበርበር ወይንም ደግሞ በዋናነት እሱ መሪ የነበረ ሲሆን ወደ ራሱ ስም በማዞር የራሱ አድርጓል ማለት ነው። ከላይ እንደምትመለከቱት ከረንት ኦነር ራሱ ቢሾፕ ተካ በቀለ መሆኑን አረጋግጣል። ይህ ግለሰብ ከዚህ ቀደም እንዲሁ በሌብነቱ ያጋለጥ ነው። የፓስተር አለባቸው የቅርብ ጓደኛ የእሱ ቀኝ እጅ እንደሆነ ሁሉም ያውቁታል። ስለዚህ ይህ ግለሰብ በተመሳሳይ መልኩ ልክ እንደ ቢሾፕ አለባቸው ወደ 150ሺ ዶላር በላይ ያጭበረበረ ሲሆን ይህ ደግሞ በተመሳሳይ አይነት የሌብነት ተግባር ላይ ተሰማርቶ እናገኛለን። ውድ ኤክስፖዚንግ ኦንሊጂሰስ ተከታታዮች እንግዲህ ኦንሊጂሰሶች በራሳቸው መሪዎች ድነት ይገኛል፣ ሌላ የትም ብትሄዱ አትድኑም፣ እኛ ጋ ብቻ ነው እውነተኛ ድነት ቢሉ መሪዎቹ ግን በሌብነታቸውና በማጭበርበራቸው መቀጠላቸውን ከዚህ እንረዳለን። ከዚህ ቀደም ለማስታወስ ያክል ቢሾፕ ተክለማርያም ገዛህኝ የውሸት ዶክትሬት ቢሾፕ ደጉ ከበደና ከእርሱ ጋር ሌሎች 12 የሚሆኑ ደግሞ የውሸት የማስተርስ ዲግሪ አለኝ በማለት ቢሾፕ አለማው ደግሞ እንዲሁ በቅርቡ የሰማችሁት የድሪዳዋ ቢሾፕ የመሬት ማጭበርበር እና አሁን ደግሞ በቅርብ ቢሾፕ አለባቸውና ይህ ቢሾፕ ተካ በቀለ እንደዚህ ያለ አስቀያሚ እጅግ አሳፋሪ ከአንድ ሃይማኖት አስተማሪ ነኝ ከሚል ሰው የማይጠበቅ የገንዘብ ማጭበርበር ነውር እጃቸውን አስገብተው በማረጋገጫ እንደዚህ ኤክስፖዝ አድርገናል። እናመሰግናለን። ደናውኑ